የተሰጠን ስጦታ መዳን በጸጋ ቢሰጠንም ርካሽ ነው ማለት አይደለም። መዳን ነፃ ስጦታ ነው። ሰው ራሱን ማዳን አይችልም። እዚህ ምድር ላይ ያሉ ክርስቲያኖች ለሽልማት ምን ያክል ዋጋ መስጠት አለባቸው? ለዝና ብለን አንስራ። ለዝና ብለን ወንጌል አመሰክርም። የወንድሞቻችን መጥፋት ግድ እያለን ነው። ሁሉም አማኝ ነው ወይ? አማኝነት ምንድን ነው? በእግዚአብሔር ፊት በልብ ማመን ሲሆን የአፍ አማኝነት ግን በሰው ፊት በአፍ ማመን ነው ችን ከክርስቶስ ጋር ነው የተቆጠረ ነው። በክርስቶስ ነው እያንዳንዱ ነገር የተቆጠረልን ከክርስቶስ አንጻር ነው እና ነገር ግን ተግባራዊ ምልልስ አስቀድሞ በቆሮንጦስ ቤተክርስቲያንም ያለውን፣ አንስቶታለና፣ እዚህ ምድር የሚኖረን ምልልስ ታዲያ እንዴት መሆን አለበት? ገሃዳዊ ሁኔታ እንዴት መሆን አለበት? እንዴት መጣጣም አለበት? እንግዲህ እነዚህ ክፍሎች በተለይ በዚህ መጽሐፍ የተጠቀሱት ክፍሎች በሙሉ በጣም መሰረታዊ ናቸው። ሁሉም ነገር የሚገናኘው ከመዳን ጋር ስለሆነ አሁን ትልቁ ጉዳይ ነው። እነዚህ ነገሮች ከመዳን ጋር ይገናኛሉ። አንዳንድ ሰዎች እርግጠኛ የማይሆኑትም ለዚህ ነው። ድናር ስትላቸው እርግጠኛ አይደለሁም ይላሉ። የመጨረሻውን ፖይንት አላጋትም ወይ፣ የሆነ ኃጢአት ሲያደርጉ መዳናቸው የሚቀማ አድርገው ስለሚወስዱት ነው። አማኝ በኢየሱስ ሲያምን ምን ምን አግኝቷል? የዘላለም ሕይወትን አግኝቷል። ስለዚህ ፖዚሽንን በተመለከተ እኔ ቀድሞ ወንድሜ እየተናገረ ነበር እና በቀጥታ የመጣብኝ በማቴዎስ ወንጌል ላይ ያለው በተራራ ላይ ያለች ከተማ ልትሰወር አይቻላትም ካለ በኋላ ከዛ ስለ መብራቱ ሲናገር፣ እንቅብም ማነው መብራትን አብርተው ከመቅረዝ በላይ እንጂ በታች አያደርጉትም፣ ከእንቅብ በታች አያደርጉትም ማለት ማለት ነው። አንዳንድ ጊዜ ልክ እንደዚህ ነው የሚሆነው። ፖዚሽን ያለንን ነገር ቦታ እንረሳና ያልሆነ ቦታ ላይ እንገኛለን። የሚበራ ማንነት ያስፈልግናል። እንግዲህ መብራቱ አለ እየበራ ነው የሚበራው መብራት ያለ ስፍራው ማስቀመጥ አሁን ሰዎች ስትነስትሏቸው በጣም ይፈራሉ። በእግዚአብሔር ፊት ያላቸውን ፖዚሽን ስትመለከቱ የእግዚአብሔር ልጅ ነኝ ማለት ይፈራሉ። የተሰጠን ፖዚሽን ምንድን ነው? ልጅነት። ከልጅነት የበለጠ ስልጣን የለም። ሊሚቴሽን አለ። አሁን ባለስልጣንን ስንመለከት ሊሚቴሽን አለ። ይሄ ሀይራርኪ አለ፣ አንዱ አንዱን የሚያገኝበት ዝም ብሎ ማንም ሰው ብድግ ብሎ ሄድም ቀበሌ የሚፈቱ ጉዳዮች አሉ፣ ክፍለ ከተማ የሚፈቱ ጉዳዮች አሉ። ግን ልጅነትን ግን ስንመለከት ከነዚህ ሁሉ ስልጣኖች የበለጠ ስልጣን የእግዚአብሔር ልጆች ተብለናል። እና ፖዚሽንን ማወቅ የዳነ ሰው የሚቀመጥ ቤት ነው። በልጅነት ደረጃ የሚቀመጥ እንደው ጌታ ከጠቀሰው ካቀረባቸው ምሳሌዎች አንዱ የጠፋው ልጅ በሉቃስ ወንጌል ላይ የምናገኘው የጠፋው ልጅ በምንም፣ አትውሰዱት በቃ እንደ ክርስቲያን ት ይሄ ልጅ ነው ከአባቱ ተወልዷል። ከዛ በኋላ የወደቀበትን ውድቀት እንመለከታለን። ከዛ በኋላ ግን ወደ ን የተመለሰው ሲመለስ ወደት ነው የተመለሰው? በቀጥታ ወደ ልጅነቱ ነው የተመለሰው እና ልክ የተቀመጥንበት ስፍራ እንዲህ አይነት ስፍራ ነው። ስንመላለስ ነገሮች አያገኙንም ወይ? ነው ቅድም ወንድም ያቀርቡታል። በሁለት ተነጻጻሪ በሆኑ መንገዶች ነው መጽሐፉ ላይ ተጠቅሰዋል። ከሁለት ነገሮች አንፃር ከስፍራ እና ጋሃዳዊ ሁኔታ የተቀመጥንበት ስፍራ አለ፣ ከዛ በኋላ ጋሃዳዊ ሁኔታዎች አሉ። ለምሳሌ በቆሮንቶስ ቤተክርስቲያን ውስጥ አማኞች ናቸው ሁሉ ያሉት፣ ግን መፍረክረክ ነበር፣ ግልጽ ነው። ከዚህ አንጻር ምንድን ነው የሚሆነው? አማኝ የዳነ አማኝ ኃጢአት ሲነካው ምንድን ነው የሚሰማው? ንጹህ ልብስ የለበሰ ሰው በመንገድ እየሄደ እያለ ሰርግ የሚሄድ ጽድት ያለ ልብስ ለብሶ በመንገድ የሚሄድ ሰው ቆሻሻ ሲነካው የሚሰማው ስሜት ምንድን ነው? ችግር የለውም ይላል? ምን ይሰማዋል? በጣም ነው ያዝ ነው በቃ በጣም ይበሳጫል። አማኝ እንደዚህ ነው። ቀድሞ ወንድም ያቀረበው ነበር። የተሰጠን ስጦታ መዳን በጸጋ ቢሰጠንም ርካሽ ነው ማለት አይደለም። ሁልጊዜ ብዙ ለከፈልንበት ነገር ነው ዋጋ የምንሰጠው። ለምሳሌ በምድር ላይ ካሉት ነገሮች እንመልከት። የከበሩ የሚባሉ ማዕድናት አሉ። ማናቃቸው ያለፉ ሰዎች አንድ ቀን በህይወታቸው ነክተዋቸው ማያውቁ ብዙ የከበሩ ማዕድናት፣ በጣም ውድ የሚባሉ ማዕድናት አሉ። ያለ እነዚህ ነገሮች ሰው መኖር ይችላል? አደለም? ያለ አየርስ መኖር ይችላል? ሰው ምን ያክል ይቆያል ሰው? ለደቂቃዎች ነው አይደል? ለሰዓታት እንኳን አይደለም። ስለዚህ በነፃ ስለተቀበልነው ርካሽ ነው ማለት አይደለም። መዳን በጸጋ ቢሆንም፣ ነገር ግን ርካሽ ነው ማለት ግን አይደለም። ብሬ በጣም የከበረ በጣም ትልቅ ነው። በክርስቶስ የተከፈለውን ነገር ትልቅ ዋጋ የተከፈለበት ነገር ነው። ከዛ አንጻር የዳነ አማኝ በዚህ ምድር ላይ ሲኖር ውጣ ውረዶች ይኖራሉ ከፍ ዝግ ከዚህ ልክ መጽሐፉ ላይ እንደተቀመጡት ተመልክቷቸው ታዋቸዋላቸው እነዛ ነገሮች ሲከሰቱ አማኝ እንዴት ይኖራል? ደስ አይለው፣ ጸጋን ለኃጢአት ምክንያት ያደርግ። አማኝ እኮ እንዴት እንደዳነ ያውቃል። ኢየሱስ ከሰማይ የወረደበትና ያን ሁሉ ዋጋ የከፈለበት የኛ መዳን ነው። ስለዚህ ኃጢአት ሲሰራ ትዝ የሚለው ምንድን ነው? የተከፈለበትን ዋጋ ያውቃል፣ እና በጣም የከበረ ነገር ደስ እያለው ኃጢአት አይሰራ። ሳናቃቸው ግን የሆነ ቦታ ላይ እንገኛለን። ከዛ በኋላ ብቅ ይላል አንዳንድ ጊዜ ይሰው ይሄ ብቅ የሚልበት ቦታ አለ። በዛ ሰዓት አማኝ አይ የሆነ ነገር አድርጌ ንስሓ እገባለሁ አማኝ አይልም። እንትን አደርግና ግድ የለም ንስሓ እገባለሁ አማኝ አይልም። ይሄ ሄዳ ነው ማንነት ያንን አይልም ግን ነው። ነገር ግን ከዛ ነፃ እንሆናለን ማለት አይደለም። በዚህ ነገር ሲነካ ሲነካካ አማኝ የሚሄድበት መንገድ አለ። ሁልጊዜ ጊዜ ምንድን ከማን ጋር ነው ያለው? በጉባኤ እኮ ምንድን ነው እንተታጠባለን አ እግዚአብሔር ቃል ጉባኤ ማለት ያ ነው። የምንተጣጠምበት ስፍራ ነው። እና ሁሉ ጊዜ እነዚህ ነገሮች ይኖራሉ ጌታ እስኪመጣ ድረስ። መልካም እንግዲህ ብዙ እያተረፋችሁ እንደሆነ እናምናለን ተመልካቾቻችን። የአማኝ ስፍራ የት እንደሆነ ስፍራው መጽሐፍ ቅዱስ እንዳለው ነው ስፍራው። ነገር ግን በምልልሳችን ደግሞ እንዴት መመላለስ እንዳለብን ብዙ የመጽሐፍ ቅዱስ ክፍሎችን ወንድሞች እያነሱ ተመልክተናል። ምልልሳችን እንዴት መምሰል እንዳለበት፣ እንዴት መሆን እንዳለበት በይበልጥ ደግሞ ስፍራችንና ደግሞ ገሃዳዊ ሁኔታን በዚህ ክፍል በዚህ መጽሐፍ ላይ በይበልጥ ተብራርቶ ታገኙታላችሁ። እንድታነቡት እንጋብዛችኋለን። ከዚህ ጋር ግን ተያይዞ ወንድም ግርማ ወደ አንተ እመጣለሁ። ወደ ቀጣዩ ክፍል ስንገባ ዘጠነኛው ክፍል ላይ የሚለው ምንድን ነው ደህንነትና ሽልማትን ያነሳልን ነው። በዚህ ምድር ሰዎች የሚሰሩት ስራ ይኖራል። አስቀድመን ስለ ሕግና ስለ ጸጋ ስናነሳ ሰዎች የሕግን ስራ በመስራት ወደ እግዚአብሔር ሊቀርቡ እንደማይችሉ አይተናል። ወደ እግዚአብሔር ሰው ሊቀርብ የሚችለው በጸጋ ብቻ ነው። ታዲያ አማኞች በዚህ ምድር ሲኖሩ በሚኖራቸው ምልልስ፣ በሚኖራቸው የጽድቅ ጉዞ ውስጥ የሚያገኙት ዋጋ ምንድን ነው? ከዚህ ጋር ተያይዞ ደህንነትና ሽልማት የሚል ነገር ስላለ ይህን ከአማኞቹ አንጻር እንመልከተው። መጽሐፍ ቅዱስ ላይ ስለ መዳን የተነገረባቸው ቦታዎች አሉ፣ ስለ ሽልማት የተነገሩ ቦታዎች አሉ። እነዚህን ነገሮች እያምታቱ መረዳት አለ። አንዳንድ ጊዜ ዋጋ ወይም ሽልማት የሆኑትን ነገሮች መዳን አድርገው የሚተረጉመል። ለዛ ኮ ነው በስራ መዳን የሚለው ነገር ለምሳሌ የሚመጣው ለምንድን ነው መዳንን የስራ ዋጋ በዋጋና በመዳን መካከል ያለውን ልዩነት፣ በሽልማትና በመዳን መካከል ያለውን ልዩነት ባለመረዳት ጥቅሶች ያላግባብ የሚተረጎሙበት ሁኔታ ይኖራል ማለት ነው። ስለዚህ ይሄ የሁለቱን ልዩነት እና መንስኤ ወይም ግንኙነታቸውንም ልዩነታቸውንም አጥርቶ መረዳት ብዙ የእግዚአብሔር ቃል ክፍሎችን በአግባቡ ለመረዳት ያስችለናል ማለት ነው እና በዚህ መጽሐፍ ላይ እንዴት ነው የቀረበው መጀመሪያ እንደው መዳንን በተመለከተና ሽልማትን በተመለከተ የተነጻጸረው እንዴት ይገኛሉ መዳን የሚገኘው በነፃ ነው በጸጋ ነው እስካሁን እንዳየ ነው በጸጋ ድናችኋልና ኤፌሶን ጸጋው በእምነት ድኗችኋልና ይላል እዛው ኤፌሶን ምራፍ ሁለት ላይ በኢየሱስ ክርስቶስ በሆነው ቤዛነት በኩል እንደው በጸጋው ይጸድቃሉ ሮሜ ሶስት ስለዚህ በጸጋ መዳን በየቦታው ተነግሯል መዳን ነፃ ስጦታ ነው። ሰው ራሱን ማዳን አይችልም። ጌታችን ኢየሱስ ክርስቶስ ቀራኔው መስቀል ላይ የሞተው ስለ ሁሉ ነው። አንዱ ስለ ሁሉ ሞተ ነው የሚለው። የሞተበትም ምክንያት እኛን ለማዳን ነው። ኃጢአተኞችን ሊያድን ክርስቶስ ኢየሱስ ወደ ዓለም መጣ የሚለው ቃል የታመነና ሁሉ እንዲቀበሉት የተገባ ነው። ስለዚህ ከመዳን አኳያ ምንም የሰው ኮንትሪቢሽን የለም። ግን ዋጋስ ሽልማት የምንለው ነገር እንዴት ነው የሚገኘው? ያለ እንደሆነ ከስራ ነው የሚገኘው እንጂ ከእምነት አይደለም። አሁን መዳን ጸጋ ነው ስንል ግን በእምነት ነው። እምነት ደግሞ ሰው የሰራው ስራ ማለት አይደለም። በተሰራለት ነገር ላይ ልብን ማሳረፍ ነው፣ ወይም በሰራው ጌታ ላይ ልብን ማሳረፍ ነው። ጌታን መቀበል ነው፣ ማመን ነው። ስራ ስንል ግን ከእምነት የሚነሳ መታዘዝ ነው። በነገራችን ላይ መልካም ስራ ምንም ዋጋ የለውም ልንል አንችልም። አያስፈልግም የሚል አማኝ መኖር የለበትም። እንደውም የእምነትን ሕያውነት የሚናገር ነው። ከነፍስ የተለየ ስጋ የሞተ እንደሆነ፣ ከስራ የተለየ እምነትም የሞተ ነው ብሎ ያዕቆብ ይነግረናል። ስለዚህ ስራ እምነትን በተግባር የምናሳይበት ነገር ነው፣ ግን ለማጽደቅ እና ለማዳን የሚያበቃ አይደለም። ታዲያ ምንም ዋጋ የለውም አለው። እሱ ምንድን ነው? ሽልማት ይባላል። እንግዲህ ሽልማቶች በ አክሊልነት ምሳሌ ተገልጸዋል። የደስታ አክሊል፣ የጽድቅ አክሊል፣ የሕይወት አክሊል፣ የክብር አክሊል ተብለው በአራት ተከፍለው ቀርበውልናል። ሐዋርያው ጳውሎስ ሩጫውን ጨርሻለው ሃይማኖትን ጠብቅ ያለው ካለ በኋላ መጨረሻ ላይ ወደፊት የጽድቅ አክሊል ተዘጋጅቶልኛል በማለት ይናገራል ማለት ነው እና እንዲህ ያለ አክሊል የስራ ዋጋ መሆኑን በየቦታው ይነግረናል። ሁለተኛው ሁለቱን ያነጻጸረበትና የለየበት መንገድ ከምናገኝበት ጊዜ አኳያ፣ መዳንን መቼ ነው የምናገኘው? ሽልማትን መቼ ነው የምናገኘው? ከጊዜ አንፃር አነጻጽሯቸዋልና፣ መዳንን የምናገኘው አሁን ነው። ምንም ጥያቄ የለውም። የመዳን ቀን አሁን ነው ይላል። ጌታ ኢየሱስ ክርስቶስ በዘኪዮስ ቤት ገብቶ ዛሬ ለዚህ ቤት መዳን ሆኖለታል ነው የሚለው። ያ ከክርስቶስ ጋር ከተሰቀሉት ክፉ አድራጊዎች አንዱ ዛሬ በገነት ከኔ ጋር ትሆናለን የተባለው ስለዚህ በክርስቶስ ኢየሱስ ያመነ ሰው ከማመኑ የተነሳ መዳኑን እዛው ማረጋገጥ ይችላል። የመዳን ቀን አሁን ነው። ይሄ ግልጽና ግልጽ ነገር ነው። ወደ ሽልማት ስንመጣ ማለት የስራ ዋጋ የተባለውን ነገር ስንመጣ ወደፊት እንደሆነ ተገልጿል። ያው ቅድም ጠቅሻዋለሁ። ወደፊት የጽድቅ አክሊል ተዘጋጅቶልኛል። የክብርና አክሊል በተመለከተ ጴጥሮስ ምዕራፍ አምስት ላይ የእረኞች አለቃ በሚገለጥበት ጊዜ የክብርን አክሊል ትቀበላላችሁ ይላል እና ወደፊት ነው ይሄ የሚሆነው። የሚለውን እነሆ በቶሎ እመጣለሁ ካለ በኋላ ዋጋዬ በእጄ ያለ። ስለዚህ የስራ ዋጋ ደሞዝ ነው። ግን መዳናችንን በተመለከተ እንዲሁ ከእግዚአብሔር የምናገኘው በጸጋ የምንቀበለው ነው። ሮሜ 6፡23 ላይ ታዋቂው ጥቅስ የኃጢአት ደሞዝ ሞት ነው ይል እና የእግዚአብሔር የጸጋ ስጦታ ግን በክርስቶስ ኢየሱስ በጌታችን የዘላለም ሕይወት ነው። ይህ ከእግዚአብሔር የምናገኘው በነፃ የምንቀበለው ነገር ነው እና በዚህ መንገድ ለይተን የምናጠናቸው ከሆነ ሁለቱን ግልጽ ይሆንልናል ማለት ነው። አማኝ ለሚሰራው መልካም ስራ የሚሆን ቀዝቃዛ ጽዋ ዋጋ እንዳለው እንኳን መጽሐፍ ቅዱስ ይናገራል። ለምናደርጋቸው ነገሮች ጌታ ዋጋው ከራሱ ጋር እንዳለ ይናገራል እና እዚህ ምድር ላይ ያሉ ክርስቲያኖች ለሽልማት ምን ያክል ዋጋ መስጠት አለባቸው? እነዚህ ነገሮች። አሁን ትልቁ ችግር ምንድነው? ሁሉን ነገር ቅድም ያነሳናቸው ነገሮች በሙሉ ከመዳን ጋር የማያያዝ ጉዳዮች አሉ። ያ ነው ትልቁ ችግር ያለው እና እኔ ብዙ ጊዜ የሚሰሙኝ ነገሮች አሉ እና ይሄን ነገር ስንመለከት ዋጋ፣ ሁልጊዜ ዋጋ የምንሰራው ስራ ዋጋ አለው። ጌታ ዋጋ ይከፍላል። ለእያንዳንዱ ሰው ዋጋ ይከፍላል። ይሄ ሰው የሚፈልገው ነገር አለ ለሰራው ስራ ነገር ግን የምንሰራቸው ስራዎች ግን ከክፍያ ጋር የተገናኙ አይደሉም። አማኝ ሁሉ ጊዜ ምንድነው ያደርገው የተቀመጠዋሉ አሉ ታስታውሳላችሁ፣ ባለፈውም ጠቅሰነዋል። ስራው ይፈተናል። ይማን በአገዳ የሚሰራ አለ አይደለ? በሳር ከዛ በወርቅ በከበረ ድንጋይ የሚሰሩ ነገሮች አሉ። ከዛ መጨረሻ ላይ ምንድን ነው የሚሆነው? ስራዎቹም ይሆናሉ በምን ከዛ በኋላ ችግር እኮ አሉ ። አሁን አንዳንድ ነገሮች አሉ ድንጋይ የሚመስሉ ድንጋይ ያልሆኑ ነገሮች እንጨትም ሊሆን ይችላል፣ ሊቀባና ድንጋይ ይመስላል። ከዛ በኋላ ትክክለኛ የሚፈተንበት ቦታ ላይ ምን ይሆናል? ማንነቱ ይለያል። ምሳሌ እንሰራለን። እኔ እንደዛ ይመስሉኛል። አሁን ሰዎች ለምንዳ ብለው የሚከፍሉት ለክፍያ ብለው የሚሰሩት ስራ በሳር የተሰራ ነው ይመስል። ለዚህ ብለን አንሰራ፣ ነገር ግን ለስራችን ግን ክፍያ አለ። ከላይ ይፈተናል፣ ስራችን ይፈተናል። አማኝ ግን እንዴት ይሰራል? ነው ለዝና ብለን አንስራ፣ ለዝና ብለን ወንጌል አመሰክርም። የወንድሞቻችን መጥፋት ግድ እያለን ነው በሰው ፊት የመሰከረልኝን በአባቴ ፊት መሰክርለታለሁ የሚለውን ብቻ ይዞ አማኝ አይወጣም። ሐዋርያ ጳውሎስ እኮ ምን ይላል? ራሱን ራሱን እኮ የሚሰጠው በሙሴ ውስጥ እንመለከታለን ከሕይወት መዝገብ ቃል ለመደምሰስ ሰዎች እንዲድኑ ራሱን እስከ መስጠት ድረስ። ለምን የዳንበት ነገር እንደዚህ ነው እንጂ አማኝ ለክፍያ ብቻ ብሎ አይሰራም፣ ለአክሊል ብቻ ብሎ አይሰራም። ለሕይወት ነው የሚሰራው። በቃ ይሄ የዳነበት ማንነት። ሰዎች መሞት የለባቸውም ይላል ኢየሱስ። እንደዛ ብሎ አላ ሞ ስለ ኃጢአተኞች አላ ሞ ስንመሰክርም ስናገለግል ስንሰራ የሚከፈለንን እያሰብን አይደለም። ነገር ግን ዋጋችን ግን አይጠፋም። ምናልባት እኔ ሐዋርያ ጳውሎስ የጠቀሰበትን ነገር ስመለከት ለዛ ይመስለኛል። ሊፎክር አይደለም። በቃ የሆነ ነገር አለኝ ወስደዋለሁ አይደለም። ሰዎች እንደ ከንቱ ሊቆጥሩት ይችላሉ፣ ገብቷቸው ከዛ አንፃር የሚሄድበት መንገድ ያለ ዋጋ አይደለም። ሞኝ አይደለም፣ ጳውሎስ ሞኝ አይደለም። በቃ ለምንሰራው ስራ ዋጋ አለ፣ ደስ ይለናል። በዚህ ሞኞች አይደለንም። ነገር ግን ለዛ ብለን ግን አንሰራም ለዛ ብለን የምንሰራው ከሆነ እንግዲህ የፃር ነው ማለት ነው። እንግዲህ ግልጽ ሲፈተ ምንም ፍቅር ከሌለበት አገልግሎታችን ፍቅር ከሌለበት፣ የሰዎች መዳን ከሌለበት ለምንደብላ ብቻ ብለን የምንሰራ ከሆነ ኦልሞስት ቁንትኑ ጥሩ አይሆንም። እና ከዛ አንፃር እንድናየው ስለፈለግኩ ነው። ሁሉም አማኝ ነው ወይ? አንዳንድ ጊዜ ብዙ ሰዎች እሱ አማኝ ነው እንዴ? እሱም አማኝ አይደለም የሚሉ ሰዎች አሉ፣ ካለው ሁኔታ ከሚያዩት ሁኔታ አንፃር እና በዚህ ስፍራ ላይ ደግሞ በሚገርም ሁኔታ አማኝና የአፍ አማኝ ተብሎ ተጠቅሷል ይህ የመጽሐፍ ቅዱሳዊ ነው ወይ የአፍ አማኝ የሚለው በመጽሐፍ ቅዱስ ውስጥ ይገኛሉ እና ይሄ ነገር ብዙ ሰዎችን ብዙ ነገር ይቀርፍላቸዋል ብዬ አስባለሁ እግዚአብሔር የተባረከ ይሁን መቼም ቁልፍ ቁልፍ ነገሮች ናቸው የተነሱት ማለት ብዙ ለመረዳት የሚከብዱ ንባቦችን እንኳን ለመረዳት የሚያስችሉ መፍቻዎች ናቸው አሁን መጨረሻ በዚህ የእውነትን ቃል በአግባቡ መለየት በሚለው በምዕራፍ አስር ላይ የቀረበው ይሄ የአፋማኞችንና እውነተኛ አማኞችን የመለየት ጉዳይ አማኝና የአፋማ በማለት አቅርበውልናል። እና በጣም አስገራሚ ነገር ነው። እንግዲህ አማኝ የሚለው ያው ግልጽ ነው ብዙም አያስቸግረንም። ያው በጌታ በኢየሱስ ክርስቶስ እመን አንተና ቤተሰቦች ትድናላችሁ ይላልና ቃሉም፣ በየቦታው እናገኘዋለን። ለምሳሌ ጴጥሮስ ሲናገር ለቆርኔሌዎስ ቤተሰብ ከአሕዛብ በሆኑት ምዕመናን ላይ መንፈስ የመንፈስ ቅዱስ ስጦታ ስለፈሰሰ ተገረሙ ይላል። በመንፈስ ቅዱስ ስለወረደባቸው በቆርኔሌዎስ ቤተሰብ እነሱን አማኞች ብሎ ይጠራቸዋል። እና እንዲህ እያለ በእርሱ የሚያምን በእርሱ የሚያምን የሚሉ ቃላቶች አሉ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲወዷል። በልጁ የሚያምን የዘላለም ሕይወት አለው። የሚያምን የሚያምን የሚሉት ቃላቶች አማኝ ለማለት ነው። ግን ይህን እምነት የልብ እምነት እንጂ የአፍ እምነት አይደለም። እውነተኛ እምነት የልብ ከልብ ማመንን የሚያሳይ ነው። የአፍ አማኞችን በተመለከተ ብዙ ቦታ በእግዚአብሔር ቃል ተጠቅሶ እናገኛለን። እንደው በጣም ወዲያው የምናስታውሰው ማቴዎስ 15 ላይ ጌታችን የተናገረው ይህ ሕዝብ በከንፈሩ ያከብረኛል፣ ልቡ ግን ከኔ በጣም የራቀ ነው። አፍና ልብ ነው የተነጻጸሩት እዚህ ላይ በከንፈሩ ያከብረኛል። የአፍ እምነት፣ በአፍ ማክበር፣ በአፍ ማለት ለማለት ያህል ማለት ማለት ነው። ይሄ ነው ልቡ ግን ከኔ የራቀ ነው። የውጫዊ የሆነ ነገር ማስመሰል ማለት ነው። ግብዝነት እንዲህ አይነት አምኛለሁ ማለት እንጂ በተግባር የማይገለጥ ልባዊ ያልሆነ እምነት አለ አደለ? እንደዛ አምነው የሚቀላቀሉ ሰዎች አሉ። ይሄ እንግዲህ በአማኞች መካከል የሚደባለቁ ሰዎችን የሚመለከት ነው። የአፍ አማኞች ከብሉይ ኪዳን ዘመን ጀምሮ ነበሩ። ለምሳሌ እስራኤል ከግብፅ በሚወጡበት ጊዜ ዘጸአት ምዕራፍ 12 ቁጥር 38 ላይ እንደምናነባው ድብልቅ ሕዝብ በመካከላቸው ነበሩ። ኦሪት ዘኍልቍ ምዕራፍ አስራ አንድ ላይ የምናያቸዋለን። ቁጥር አራት ላይ በመካከላቸው የጎመጁ ህዝብ ነበሩ ይለናል። ያ እንግዲህ የእግዚአብሔር የተቀደሰ ህዝብ የተዋጀ ህዝብ አይደሉም፣ ግን ከህዝቡ ጋር ተቀላቅለው ነው የወጡ እና መቀላቀል አለ። ልክ በክርስትናም እንዲሁ ነው። ከስንዴ ጋር የተቀላቀለ እንክርዳድ ይኖራል። በጣም የሚገርም ነው። ሰይጣን የዘራው በስንዴው መካከል እንክርዳድ ነው። ገብስ አልዘራም፣ ወይ ጤፍ ወይ በቆሎ አልዘራም። እነዚያ ይለያሉ። ቀጥታ የዘራው ሊመሳሰል የሚችል ነገር ነው። ፍሬ እስከሚያፈራ ድረስ እኮ እንክርዳድ ከስንዴ መለየት በጣም ያስቸግራል፣ በተለይ በቡቃያ ጊዜ እና እናምናለን የሚሉ ሰዎች ጌታ ሆይ ጌታ ሆይ የሚሉ ሰዎች በመካከል ይፈጠራሉ። ሰው ማወቅ ይቸግረዋል። እኛ አሁን አናውቅም። አምኛለው ካለ አንድ ሰው አማኝ ነው ማለት ነው። እኛ ያለብን መራመርም መጠራጠርም ላይኖርብን ይችላል በኋላ በፍሬው እስክንለየው በፍሬው እስከምናውቃቸው ድረስ መጀመሪያ ላይ ጌታን ስመጥራታቸውን ብቻ ነው የምናየው። የእኛ እውቀት ውሱን ስለሆነ ጌታስ ነው ማለት ያለብን። የዮሐንስ ወንጌል ምዕራፍ ሁለት ላይ ስንመለከት፣ በተለይ ምልክቶችን ባዩ ጊዜ ብዙ ሰዎች አመኑ፣ በስሙ አመኑ ይላል። ነገር ግን በስሙ አመኑ ካለ በኋላ ኢየሱስ በሰው ያለውን ያውቅ ነበርና ስለ ሰው አንዳች ሊነግሩ የሚያስፈልገው አይደለምና እርሱ ራሱ በሰው ያለውን ያውቅ ነበርና አይተማመናቸውም ነበር ይላል። ስለዚህ እሱ የማያምንበት እምነት ነው ያላቸው። የአፍ አማኞች ማለት እንደዚህ አይነት የሚቀላቀሉ አምነናል ብለው የሚመጡ ግን ያላመኑ ሰዎች። ለምሳሌ ዮሐንስ ምዕራፍ ስድስት ላይ እንሂድ ከእናንተ ግን አንዳንዶች የማያምኑ አሉ። አሁን እዚህ ስፍራ ላይ ምን ይላል? የማያምኑት እነማን እንደሆኑ ያውቅ ነበርና አሳልፎ የሚሰጠውም ማን እንደሆነ ያውቅ ነበርና ይ እና ከዚህ አገላለጹ የተረዳሁት ምንድን ነው ከራሱ ደቀ መዛሙርት ከአስራ ሁለቱ እንደው ሌሎቹን እንተዋቸውና ከአስራ ሁለቱ እንኳን አንደኛው አማኝ የተባለ ግን የአፍ አማኝ ማ ይሁዳ እማያምን። በነገራችን ላይ የአፍ አማኝ የሚባሉ ሰዎች በሰው ፊት በአፋቸው ይመኑ እንጂ በልባቸው ስላላመኑ የሚቆጠሩት እንደማያምነው። ምክንያቱም ከእናንተ አንዳንዱ የማያምን አለ፣ እሱም አሳልፎ የሚሰጠው ይሁዳ ነው ይላል። እንደውም ወረድ ብሎ ከእናንተ አንዱ ዲያብሎስ ነው ይለው፣ ስሙ ራሱ ዲያብሎስ ተብሎ። ስለዚህ አንዱ ምሳሌ ይሁዳ ነው። ሌላ በሐዋርያ ዘመን ደግሞ ሌላ ምሳሌ ይመጣል፣ ሲሞን የሚባል ሲሞን ጠንቋዩ አምኛለሁ ብሎ ገባና ተጠመቀ እነ ፊልጶስም አምኗል ብለው ነው የተቀበሉት። ግን የአፋማኝ መሆኑ መቼ ታወቀ? በኋላ ላይ መንፈስ ቅዱስን በገንዘብ ሊገዛ ፈለገ። የሐዋርያት ስልጣንን፣ ይህን ስልጣን ለእኔ ስጡኝ ብሎ ገንዘብ አመጣላቸው። ብርህ ከአንተ ጋር ይጥፋ አሉና፣ ምንድን ነው ያሉት? ልብህ በእግዚአብሔር ፊት የቀና አይደለም። ይሄ ነው ዋናው። ልብህ፣ ልብ ውስጥ ሲገባ እምነት የለም በእግዚአብሔር ፊት የቀና አይደለም በእግዚአብሔር በሰው ፊትማ በእነ ፊልጶስ ፊት በአፉ አምኖ በእግዚአብሔር ፊት ግን በልቡ አላመነም። ስለዚህ አማኝነት ምንድን ነው? በእግዚአብሔር ፊት በልብ ማመን ሲሆን የአፍ አማኝነት ግን በሰው ፊት በአፍ ማመን ነው። እግዚአብሔር ግን ያውቀዋል። እና ይሄንን ለይቶ ማወቅ በተለይ በተለይ ከዘላለም ሕይወት ዋስትና ጋር የዘላለም ሕይወት ለዘላለም ማግኘት ድኖ መቅረት በተመለከተ ለሚሰጠው ትምህርት የበለጠ ጠቀሜታ ያለው እውነት ነው። ከዘላለም ዋስትና አንፃር ብዙ ሰዎች የሚወዛገቡበትም እዚህ ላይ ይመስለኛል። ለምሳሌ ይሁዳ አብሮ ተቀላቅሎ የገባ ደቀ መዝሙር ተብሎ የተመረጠ አብሮ የነበረ ነው። ነገር ግን የሚገለጥበት ጊዜ አለ። የአፋማይ መሆኑ ማለት ነው። ሲሞኑን አንስታል። ሲሞን አምኗል፣ ተባብሯል፣ ተጠምቋል ግን የአፍ አማኝ መሆኑ የሚገለጥበት ጊዜ ግን ነበረ። ስለዚህ የአፍ አማኞች ይቀጥላሉ ወይ? ከአማኞች ጋር ጉዟቸውን እስከ መጨረሻው ይሄዳሉ ወይ? የሆነ ሰዓት አይገለጥም ወይ? ይህንን የምንመለከተው የት ጋ ነው? ጌታ ሆይ፣ ጌታ ሆይ የሚለኝ ሁሉ መንግሥተ ሰማያት የሚገባ አይምሰላችሁ፣ እንደዛ አይደለም ይላል ጌታ። እና እዛ ጋር ስንመለከት የሚቀርቡ ሰዎች አሉ። እነዚህ ሰዎች ምን አይነት ሰዎች ናቸው? በጣም ከመደበኛው ወጣ ያሉ ሰዎች ናቸው። ተአምራት ያደረጉ ሰዎች ናቸው። ሙት ያስነሱ ሰዎች ናቸው። በተአምራት ሰዎችን የሚያስገርሙ ብዙ ነገሮች ያደረጉ በስምህ ነው የሚሉት። በስም ሀጋን እንትን አላወጣንም፣ ሙት አላስነሳንም፣ እንዲህ ይላሉ እና ይሄን ነገር ነው ሰዎች የሚያገናኙት። እነዚህ ሰዎች የዳኑ ናቸው ወይ የዳነ ሰው ሊጠፋ ይችላል ብለው ይህን ነው ቆት የሚያደርጉት ነው። መጨረሻ ላይ ጌታ የሚለውን ነገር ስንሰማ ጌታ ምንድን ነው እነዚህ ሰዎች የሆነ ቦታ የሚታወቁ ሰዎች ቶታሊ በጌታ ዘንድ እውቅና የሌላቸው ሰዎች ነው። አላወቋችሁም ማለት አውቃችሁ ነበር አይደለም፣ እነዛ ቢሆን እንኳን እነዛ ሊያስብል ይችላል አይደል? በጌታ ዘንድ ፈጽሞ እውቅና የላቸውም የዳኑ ሰዎች አይደለም። ይሄ ነው ግልጽ በሆነ ሁኔታ ላይ የተቀመጠው ከቶ አላወኳቸውም። ከዛ በኋላ በእነሱ ላይ የምንመለከተው ፍርድን ነው የምንመለከተው። በዮሐንስ መልእክት ላይ ደግሞ በጣም ጠንካራ በሆነ አገላለጽ የቀረበ ነገር አለና እሱ እንደው ባነበው ደስ ይለኛል። አንደኛ ዮሐንስ ምዕራፍ ሁለት ላይ የአፍ አማኞች ከመጀመሪያም ያመኑ እንዳልነበረ ከመጀመሪያም ከእኛ ወገን እንዳልሆኑ የሚያሳይ ነው። ቁጥር አስራ ዘጠኝ ላይ ምን ይላል? ከእኛ ዘንድ ወጡ ይላል። እነዚህ ሰዎች ከእኛ ዘንድ ወጡ፣ ዳሩ ግን ከእኛ ወገን አልነበሩም። በፊትም ቅድም አላወኳችሁም ብሏል ጌታ። በፊትም አላወኳችሁም ነው እነዚህንም ሰዎች ከኛ ወገን አልነበሩም። ታዲያ አሁን የተገለጡት ወንድሜ ሙልጌታ እንደጠየቀው መገለጣቸው አይቀርም። ከኛ ወገንስ ቢሆኑ ከኛ ጋር ጸንተው በኖሩ ነበር ይልና ነገር ግን ሁሉ ከኛ ወገን እንዳልነበሩ ይገለጡ ዘንድ ወጡ ይላል። የሆነ ሰዓት ላይ መውጣታቸው አይቀርም። እንክርዳዱ እኮ የሆነ ሰዓት ላይ እንክርዳድ ማፍራቱ አይቀርም። በፍሬው ይታወቃል። ያው ማቴዎስ ምዕራፍ ሰባት ላይ ከፍሬያቸው ታውቋቸዋላችሁ እንዳለው ማለት ነው። ግን እስከሚታወቁ ድረስ ተመሳስለው ነው የሚኖሩት። እኛ መለየት አንችልም። ልብን የሚያውቅ አምላክ ነው መለየት የሚችለው። አሁን ጥያቄው ምንድን ነው? አንድ ሰው ከዳነ በኋላ የዘላለም ሕይወት ካገኘ በኋላ እንዴት ነው ለዘላለም ድኖ ይቀራል ወይስ በሆነ ነገር ቢሰናከል እንደገና ይጠፋል የሚለውን ጥያቄ ብዙ ጊዜ ሲነሳ እንሰማለን። ብዙ ሰዎችም በዚህ ነገር ጥያቄ ውስጥ ይገባሉ፣ ይወዛገባሉ። ግን ግልጽ ነገር ነው። ጌታ የተናገረው በጣም ግልጽ ነው። ሕይወት ብቻ ሳይሆን የተሰጠን አለመጥፋትም ነው። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ ነው ጌታ ኢየሱስ ክርስቶስ ወደዚህ ዓለም መጣው። እግዚአብሔር አንድ ያለ ልጁን እስኪሰጥ ድረስ ዓለምን እንዲሁ ወዷል ነው የሚለው። እንደገና በመቀጠልም እኔ በጎቼን አውቃለሁ አለ ዮሐንስ 10 ከ28 ጀምሮ እነርሱም ያውቁኛል ይከተሉኝም አለ እኔም የዘላለምን ሕይወት እሰጣቸዋለሁ ካለ በኋላ ለዘላለም አይጠፉም ይ የዘላለም ህይወት የሚለው ቃል ራሱ የዘላለም ነው፣ ለዘላለም ነው የተሰጠው። ያ ህይወት ግን እንደገና ከዋስትና ጋር ነው፣ አይጠፉም የሚል ዋስትና አብሮ ታክሎበታል ማለት ነው። በየስፍራው ስለ ዘላለም መዳን ተነግሯል። ለዘላለም ደህንነት የሆነውን ቅዱስን ወንጌል በእጃቸው ላካው ይለናል። ለሚታዘዙለት ሁሉ ጌታ ኢየሱስ ክርስቶስን ማለት ነው፣ ለዘላለም መዳን ምክንያት ሆነላቸው ይላል። መዳን ዘላለማዊ መሆኑ አንዴ የዳነ ለዘላለም ድኖ እንደሚቀር ለዘላለም እንደማይጠፋ ግልጽና ግልጽ ሆኖ ነው የተነገረው። ከማይጠፋው ዘር ተወልደናልና ማለት ነው። ግን ይሄ ማንን ነው የሚመለከተው ነው? አሁን ወደ ያዝኖ ርዕስ ስንመጣ የሚመለከተው የልብ አማኞችን እንጂ የአፍ አማኞችን አይደለም። አሁን ብዙ ሰዎች የካዱ ሰዎች፣ ከእኛ ዘንድ የወጡ ሰዎች፣ ዕብራውያን ምዕራፍ ስድስት ላይ እንግዲህ፣ በአግባቡ ባለመረዳት ለንስሐ ማደስ አይቻልም እነሱም አንድ ጊዜ የበራላቸው ከሰማይ ስጦታ የቀመሱ ሰዎች ሆነው በኋላ የካዱ ሰዎችን እነሱን ለንስሐ ማደስ እንደማይቻል በግልጽ ተነግሮ እነሱ ሰዎች ግን እውነተኛ አማኞች ነበሩ ወይ ነው ጥያቄው። በአፍ አማኝና በእውነተኛ አማኝ መካከል ልዩነትን መረዳት ለዚህ ነው የሚጠቅመው። እነዛንማ ይሄው አሁን ነገረን እኮ ከእኛ ወገን አልነበሩም፣ በፊትም አላመኑም ነው፣ አማኝ መስለዋል እንጂ እኛ የምንካፈለውን ሰማያዊ ስጦታ ቀመሱ እንጂ አልበሉትም እኮ። በመሳተፋቸው ምክንያት ለእኛ የወረደውን አብረው ስላገኙ እኮ ነው። ዝናብ ይላል እኮ እዛ ላይ ምሳሌ ጠቅሶበታል። ከሰማይ የሚወርደውን ዝናብ እኮ የሚጠጡት የሚጠቅመው አትክልት ብቻ ሳይሆን ኩርንችትና እሾክም ዝናቡን እኮ ያገኘዋል። ግን ከመጀመሪያው ኩርንችቱ ኩርንችት ነው በለሱብ መለስ ነው የሚጠቅመው አትክል ወይንም ወይን ነው እሾኩም እሾክ ነው ከመጀመሪያው ግን ዝናቡ እኩል ይወርድላቸዋል። እና የመንፈስ ቅዱስ ስጦታዎች፣ በረከቶች፣ የእግዚአብሔር ቃል፣ ሊመጣ ያለው የዓለም ኃይል ምናምን ለሁላችንም እኩል ሲፈስ እነዛ ሰዎች ተቀላቅለው አብረው እንትን ይላሉ። ለምሳሌ ከእስራኤል ጋር አብረው ከግብፅ ተቀላቅለው የወጡ ሰዎች እኮ መናው በሚወርድበት ጊዜ ሊበሉ ይችላሉ። ያ ማለት ይመለከታቸዋል ማለት አይደለም እና ስለተቀላቀሉ ለኛ የመጣውን ነገር ተጠቃሚ የሆኑ ቢሆንም ለጊዜው፣ እነዚህ ሰዎች ከመጀመሪያው ያመኑ ነበሩ ማለት አይደለም። ስለዚህ ያልዳኑ ነበሩ እንጂ ድነው የጠፉ አይደሉ። አየ የዘላለም ሕይወት አገኘ ካልን እውነተኛ አማኝ ነበረ፣ እውነተኛ አማኝ ነበረ ካልን የዘላለም ሕይወት አገኝተዋል፣ ድኗል። ድኗል ካልን ከዳነ በኋላ ሊጠፋ አይችልም። እግዚአብሔር በጸጋ ስጦታው አይጸጸትም። በቃ እግዚአብሔር አድኖናልና እና ይሄንን ለመረዳት በአፍ አማኝና በእውነተኛ አማኝ መካከል ያለውን ልዩነት በቃ በመጽሐፍ ቅዱስ ውስጥ ለይቶ መረዳት ያስፈልጋል ማለት ነው። መልካም እንግዲህ ውድ ተመልካቾቻችን፣ በእውነት ቃል በአግባቡ መለየት በሚል ርዕስ የታተመውን መጽሐፍ ስንዳስስ ቆይተናል። በዚህ መጽሐፍ ውስጥ ብዙ የተነሱ ጉዳዮች አሉ። እናንተ ደግሞ እንድታነቡት ብዙ እንድትጠቀሙበት እንጋብዛችኋለን።